ሰላም ጤና ይስጥልኝ። እንደምናደራችሁ። ኢትዮጵያውያን ኤርትራውያን፣ ሰላም አደራችሁ ወይ? እንደምናደራችሁ። እንግዲህ ያው በቅርብ ያለነው ኢትዮጵያና ኤርትራ ነን። ያው አንድ ነን፣ ዞሮ ዞሮ አንድ ነን። መለያየት አንችልም። ደማችን አንድ፣ ባህላችን አንድ፣ እንግዲህ ከአንድ ማህበረሰብ ነው። እንግዲህ ግንጥል ያደረጉኝ አዎ፣ ሀገር ገንጥሉ እንጂ ህዝብን መገንጠል መከለልም ምንም ቢችሉ፣ ህዝብ እንግዲህ ተከልሎ ተገንጥሎ ይጋባል ይዋለዳል። እንዲ ሰላምታ እንኳን መከልከል አይችሉም። በያለን በሰላም እንባባላለን። እናንተም የኛን ነገር ትከታተላላችሁ፣ እኛም እንከታተላለን፣ እንደማመጣለን። ህዝብ ለህዝብ ምንም ችግር የለብንም። ይሄ እየታወቀ ነው። አዎ እንግዲህ ይሄ የነሱ የፖለቲከኞች ጨዋታ ነው። እኛ ከፖለቲከኞች ጨዋታ እንውጣ። ኢትዮጵያና ኤርትራውያን እንግዲህ ኬንያ አለ፣ ሱዳን አለ። ሰላም እንደምናችሁ ሱዳን፣ እንደምናችሁ ኤርትራ። ኬንያውያን አንልም የምንባባለው ኤርትራውያንም ኢትዮጵያን ነው የምትሉት እኛም ኤርትራዊ ነው የምንላቸው። እንደምናደራቸው የምንባባለም እኛ ነን። አንድ ላይ የተሳደር ነው እኛ ነን፣ የተጎዳ ነው እኛ ነን፣ የሞት ነው እርስ በርስ እኛ ነን። ባለስልጣኖቹ ግን ወንበራቸው ነው ያደላለ ቆጭ አሉት። እንደውም ቢችሉ ጭን ቅላት ቢኖራቸው እንዲያው የአፍሪካ መሪዎች ጭንቅላታቸው ይፍረስና ጭንቅላት የላቸውም። አንድ ናቸው። አፍሪካ ሲባል ለስልጣን ለማያስሉ ህዝብ ህዝብ ህዝብ ይጀምራሉ። ስልጣን ከዚህ በኋላ ግን ወንበር ወንበር ነው የሚያጫወታቸው። ያ የታገለላቸው መስዋዕት የከፈለላቸውን ህዝብ መልሶ የነሱን ነገር ካልሰማ ራሱን ነው የሚያጠፉት፣ ራሱን ነው የሚያሳድዱት። ስለዚህ እኛ ደግሞ በስደትም ያለን በአገር ውስጥም ያለን ኤርትራና ኢትዮጵያ ለምን እንጋጫለን? ለምን እንጣላለን? ለምን እንሰዳደባለን? እንደውም እኛ መስማማት ነው ያለብን። እነሱ ደግሞ እኛ ስንስማማ አይፈልጉም። እኛ ከተስማማን አይገዙልንም፣ አይሰሙንም በቃ ብለው ስለሚያስጨንቃቸው ነው። ለራሳቸው እንጂ ለሕዝብ ብለው አልተዋጉም። ለሕዝብና ለሀገራቸው ብሎ ቢዋጉ ኖሮ ሁለቱም ተስማምተው ይሰራሉ፣ አገር ያሳድጋሉ፣ ሕዝብ እንዳይሰደድ ያደርጉ ነበረ። አሁን ማነው ከስደት የቀረው? ማንም አልቀረም። ኢትዮጵያ፣ ኤርትራ ምንድን ነው? የሜዲትራኒያ ባህር ይመስክር የየመን በረሃዎች መስክሩ። አዎ የሳውዲ